ለኔና ለመላው አባቶች መልካም አባቶች ቀን እንመኝላቸዋለን። አሁን ደግሞ ለስለ አባቶች የተገጥመ ምርጥ ግጥም፣ ስለ አባቶች ብዙ ተገጥሟል፣ ብዙ ተብሏል። ከነዚ ውስጥ አንዱን ጥሩ መልክት ያለው ስለ አባት እናደርስ። አባባ አባባ፣ መልካም አባቶች ቀን። አባት የሀገር ዋርካ ነው የቀየ ከለላ እንደ ወይን ፍሬ ፍቅሩ የሚበላ ሰላሙ ላገር ነው፣ ስስትም የለበት። ስሙ ጌጥ እንቁ ነው ወርቅ የተረጨበት ሞገስ ነው ለአድባር ጥጋብ ነው ላገሩ። ፈገግታው ሀቅ ነው በጥላው ላደሩ እቅፉ ድሎት ነው ሳቁ ልብ ያነቃል። በጉልበቱ ብርታት ልጅ ፈክቶ ይደምቃል። አባት ሀገርም ነው የድንበር ወሰን ጥግ የሰላም ዘብ አርማ የወኔ ምልክት ምን ኑሮ ቢከፋ ጎተራው ቢጎድል የቀን ቁራጭ ደርሶ ችግር ቢደለድል መከፋቱን ሁሉ በልብ ነው የሚያዝል አመድ መስሎ ፊቱ አፈር ቅሞ እጁ በላቡ ጠብታ ይታረቃል ደጁ። እንዲህ ነው ሚስት ሐዘኗ ሳይመር አብራኩን ሳይከፋው የመከራ ጊዜ ተንኮታኩቶ የሚያልፈው አባት ቤተሰብ ነው የመተሳሰብ ድር በሳሳ ገላ ላይ ሞገስ የሚጨምር ምንም ደሃ ቢሆን ጎተራ ቢራቁት አውድማው ቢሳሳ አባት መመኪያ ነው። ስሙ እንኳን ሲነሳ ተድላ ነው ለጎጆ፣ ሞገስ ነው ለልጁ ሰርክ የሚያረገርግ ቸር ነው ለወዳጁ። አይደለም ከቤቱ ጌጡ ካለችበት፣ አይደለም ከልፍኙ ፌሽታ ከበዛበት። ከመንደሩ መሃል ሰላም ቢደፈርስ፣ ባቀናበት አገር መከባበር ቢረግስ ማቄን ጨርቄን ሳይል ደርሶ ይሰየማል ፍቅር ለማረስረስ ደግሞም ድንገት አልፎ አግዳሚ ከደጃፉ ቢቆም እርዳታውን ሽቶ መንገድ የራቀው ሰው ከቤቱ ቢታደም ቀኑ ድንገት መሽቶ ፈገግታው ይበቃል እንኳን ምግብ መጠጡ እንብላ ነፍሱ ነው ከቤቱ ሲመጡ። አባት ደግነት መልኩ ነው ፍቅሩ አገር ይገዛል። ጥቃትን አይወድም መሸነፍ ይጠላል። ድርስ ሚስቱን ትቶ ለባንዲራ ሲሉት ከፊት ይሰለፋል። አባት እንደዚህ ነው ጉልበትና ደሙን ላገሩ የሚቸር እቅፉን በፍቅር ላብራኩ የሚያኖር ልቡን ያለስስት ለመልኩ መሳያ ለሚስቱ የሚከፍል እናም ከእድሜያችን ቀንሶ የአባቶችን ዕድሜ ቀን ይቀጥልልን በምርቃታቸው ደስታችን ረዝሞ ህልም እንዲሰምርልን ከሳቃችን ከፍሎ ደስታ ያብዛላቸው የዛሬው መልካችን መፍለቂያ ስር ናቸው። ይሄው እንደ ለመለመ የወንዝ ዳር ሀረግ ወዙ እንደጠፈፈ የምንጭ ዳር ተክል ዘላለም ይባረክ የአባቶቻችን ቀን።